መድረስ ከምትፈልግበት ቦታ እስከምትደርስ ሰዎች ስለ አንተ ስለሚያወሩት ነገር ምላሽ አትስጥ። ምክንያቱም ወዳጅ መስለው የአንተ መለወጥ የሚደብራቸው ሰዎች ስለሚኖሩ፣ እዚች ዓለም ላይ ጥሩም ሰራህ፣ መጥፎም ሰራህ እኩል ስም ይነሳል። ደግ ብቶን በደግነትህ፣ መጥፎ ብቶም በመጥፎነትህ። አየህ፣ መቼም ቢሆን ሰዎች ስለ አንተ ማውራታቸውን አያቁሙ። አይተህ እንዳላየህ ሰምተህ እንዳልሰማ ሆነ ወደ ስኬት ተጓዝ። እወዳችኋለሁ። ከበዛ ችግር መከራ ሁሉም ሰው አለበት ጨጓራ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 አያምህም አይልጥህም ኪስህ ግን ከሞላ ፓፓዬ በጠጣ ወተቱን በጠጣ ይልጥሃል ጨጓራህን ኪስህ ገንዘብ ካጣ። ካላጡ ካልተቸገሩ እንዴት ይጣፍጣል በርገሩ? ካላጡ ካልተቸገሩ እንዴት ይጣፍጣል በርገሩ? ሰላም አለይኩም ወራህመቱላሂ ወበረካቱ። ድና ተወዳችሁ የተከበራችሁ ቤተሰቦች ሰላም እንደናችሁ አላችሁ? እኔ ያለው የሰላም ነኝ እናንተም ሰላም ትሆኑ ዘንድ የዘወትር ምኞት ነው። እንግዲህ ቤተሰቦች፣ ትናንትና ላይ ቪዲዮ ላይ አይታችኋል። ፍየም ፍየም ፈቱ አቡከረም ማነሶ ቦከር፣ እናንተ ቦከር የምትሉት እኔ፣ ቦከር አቡከር ወይንም ቡራ የምትሉት እናንተ፣ እኔ ደሞ ብሩክ የምለው ማለት ነው። አሁን እንግዲህ ቡራ የሚለው ነገር ለእናንተ ትቻለሁ ብዬ ነው እሺ፣ ትናንትና በትናንትናው ቪዲዮ ላይ ይደብራል፣ በጣም ነው የሚደብረው፣ ያስጠላል፣ ምናምን ገለመሌ ገለመሌ ምናምን ነገር እያየን ነበር። አይተናል፣ አንፈርድም። ሰምተናል፣ አይተናል፣ አንፈርድም። እንግዲህ ፍርዱን ለፈጣሪ ትተናል ማለት ነው። እየተዋወቅ ተላለቅን። አንዳንዶቻቸው ደግሞ ነው ሌሎች ሰዎች ሌሎች ሰዎችም ለፈቲና ለፎዋድ አንድ አይነት ገዝተው እንዲሰጡ ነው ምናምን ነገር ትላላችሁ። አንዳንዶቻችሁ ደግሞ የፈረደበት የፈረደባቸው ልጆች አሉ። ፈቲንም ትወቅሳላችሁም እንዲሁም ትሰደባላችሁ። ስራው አንዳንድ ጊዜ ለኦዲንስም እንዲመች የሚሆን ስራ እየተሰራ አይደለም። ግን ለኦዲንስ ይመቻል የሚለው ስራ እይታ ያለው ይሄ ጋጋታው፣ ጫጫታው፣ ግርግሩ ምናምን ያለው ነገር ነው። እይታ የሚኖረው ልጆቹም የሚሰሩ ለጥቅም ነው አይደል? እንዲጠቀሙ እንዲለወጡ ነው አይደለ? መቼም ሁልጊዜ ለእናንተ ለኦዲንሶች ተብሎ ለኦዲንሶች ምቹ ምቹ ምቹ ምቹ የሚሆን ሲባል ምንም ምንም ምንም ምንም እይታ ያለው፣ ስለዚህ ግርግር ያለው ነገር ሲሰሩ ነው ለእነሱም አሪፉ ለውጥ የሚኖረው በሚለው ይስሩ። እስኪ ተዋቸው፣ እስኪ መተውን ልመዱ። መተውን ልመዱ። ሀሳብ አስተያየት አይደለም አትስጡ፣ የለም ሀሳብ አስተያየት፣ መተውን ልመዱ። ስድብን ስድብን ለመተው ሞክሩ እስኪ። ምን ትሆናላችሁ? ማነው ፈቲ ስጭ ተብላ ተሰጠች? ፏዋዲም ቪዲዮ ያስተባለ ያዘ አይደለም? ችግሩ ምንድን ነው? ቆይ ፈቲ የምትሰደብበት ምክንያት ፏድ የሚሰደብበት ምክንያት አሁን በትናንትናው ቪዲዮ ምንድን ነው? ምን ተፈጠረ? ምን አጠፉ? ፈቲም ስጭ ተብላ ነው አይደለም። ፏድም ቪዲዮ ይዘህ ተጠብቀኝ አለችው። ታዘዘ፣ ቪዲዮ ይዞ አጠበቀ። ፍቅር እየም ስጦታ ተሰጣት፣ አንድ አይነት መሆኑን አላወቀችም። ሄደች፣ ለበሰች፣ ደነገጠች። መደንገጧ ደግሞ አንድ አይነት መሆኑ ምን ያክል እንዳስደነገጣት አይታችኋል። ምክንያቱም ብዙ ላይፎች አሳልፈዋል፣ ብዙ ውጣውረዶችን አሳልፈዋል አይደል? በሳቅም በደስታም በችግርም እዚህ ደርሰዋል። ትናንትና የተለየ ነገር ለብሩክ እና ለፍቅርዬ አንድ አይነት ልብስ ተሰጣቸው። ማለት ምን ተፈጠረ? እኔ ምን የሚፈጠር ነገር አለ ብላችሁ ታስባላችሁ? ነው ወይንስ የስድብ ሱስ? ምን አለ ከስድብ ብትጸዱ? ሲናገሯችሁ ተናገሩ እንትላላችሁ፣ ዝም ሲሏችሁ እንደ በግ ትቆጥራላችሁ ለእናንተ የሚመች ስራ ሲሰራ ኦዲንሶች ለኦዲንሶች ምቹ የሆነ ስራ ለእናንተ አስደሳች። ሁልጊዜ ሰው ልጅ እኮ እንትን አይደለም እኮ ሁልጊዜ ህይወት እኮ አልጋ በአልጋ አይደለም። አንድ ቀን ሲሳቅ ነው፣ አንድ ቀን ሲለቀስ ነው። በተከታታይ ሁለት ቀን ሶስት ቀን ይቅርታ ቪዲዮች የብሩኪና፣ ይቅርታ ቪዲዮዎች የፈቲ ቻናል መክፈት እንዲሁም ደግሞ ቀጣይ፣ ከነዛ በኋላ ደግሞ የቡራ ጓደኛ መምጣት ፍቅር ጋር አንድ ቀን አንድ ቀን ደስ የሚል ነገር አለው፣ አንድ ቀን የሚያስከፋ ለው። ሁላችን ሀያት ውስጥ ይሄ ነገር አለ። ይሄ ላይፍ ነው። ሁልጊዜ አልጋ ባልጋ ይሁንልን፣ ሁልጊዜ ለእናንተ የተመቸ ነገር፣ ሁልጊዜ ለኦዲንስ የሚመች ነገር፣ ሁልጊዜ የሚያስደስ ኦዲንስን የሚያስታስስ ነገር ስሪልን የምትሉ ሰዎች ትገርሙኛላችሁ። እንዴት ነው የሚሆነው? እንዴት ነው የሚሆነው? ለኦዲንስ የሚመች ነገር ሁልጊዜም የሚያስቅ ሁልጊዜም የሚያስደስት ከሆነ እይታ ያላቸው እያያችውን ነው። ግርግሩ ነው እይታ የሚኖረው እስከ መቼ ድረስ ነው? ሁልጊዜ ፌስታል ኮሽ ባለ ቁጥር አረ፣ ፈረደባቸው የእውነት በጣም ፈረደባቸው። እኔ እውነት ለመናገር ጎበዞች ናቸው፣ አለመርከማቸው አለመርከማቸው። እኔ አንድ ጤነኛ ሰው ያለው እንኳን ጤነኛ አእምሮ ያለው ሰው የለም እስከሚባል ድረስ በዛም ስድብ በዝም ስድብ በዛም ስድብ ችግሩ ምን እንደሆነ ግራ ግብት እስከሚለኝ ድረስ። እኔ አሁን የትናንትናው ነገር ጥፋቱ ፈቲ ላይ ተደርጎ ፈቲና ፈዋራ ይሄን ያክል የሚሰደብበት ልጅቷ ያን ያክል አስደንግጧት ፍቅር ያን ያክል አስደንግጧት ቡራም ያን ያክል ደንግጦ ልሂድና ልቀይር እስከሚል ድረስ ደርሶ አሁን ይሄ ለምን ስድብ መሰደብ አስፈለጋችሁ? ለምን መሳደብ አስፈለጋችሁ? መቼም አያልቅባችሁ። የእውነት በጣም ነው የምትገርሙት፣ በጣም ነው የምታሳዝኑት። ያሳዝናል። በዚህ ልክ በዚህ ልክ እኔ በዚህ ልክ እኔ እኮ ጥላቻ በዚህ ልክ በዚህ ደረጃ ላይ ሌላው ደግሞ ፈቲ፣ ፍቅርም፣ ፏአዴም፣ ብሩክም ኦዲየንስን አንድኛችሁ ላይ አታኪ የሚያደርግ ስራ አትስሩ። የሚሰጣችሁን ክራክት ማን የሚሰጣችሁን የስራ አይዲያ ምረጡ። የሚሰጣችሁን የስራ አይዲያ ምረጡ። በቃ ይሄን ነገር አልሰራም ብላችሁ መቶ ትችላላችሁ። እንደ ሁል ጊዜ እናንተ አሁን ትናንትና ልክፈቲ ጥፋተኛ ስለሳቀች እሷ ታውቃለች። እሷ ጠንቋይ ናት እንዴ? እንዳትከፍች ብላ የተሰጠ ስጦታ ማንም ሚስጣቸው ማሻአላህ ስጦታ ፍቅር ይጨምራል፣ ደስ ይላል። ግን ፏዋዴንና ማን ነው ብሩክንና ፍቅርዬን ስትወዱ ፉፉዬና ፈቲን ጠላችሁ ማለት ምንም የሚፈጠር ነገር የለም። የሰው ልጅ ጠላ ወደደ ምንም የሚፈጠር ነገር የለም። ፈጣሪ ብቻ አይጥላችሁ። እህታማማቾች ወንድማማቾች ናቸው። ፈጣሪ ብቻ አይጥላ። ምንም የሚመጣ ነገር የለም በሰው ልጅ መገፋት አሪፍ ነው። ለመግፋት ሰውን ለመግፋት ሰውን ለማሳዘን ለምትሮጡ ሰዎች እናንተ ለምትገፏቸው፣ ለምታስለቅሷቸው፣ ለምትሰርቧቸው፣ ለምታዋርዳቸው ሰዎች ውለታ እየዋላችሁላቸው ነው፣ ልንገራችሁ። ምክንያቱም በእናንተ ምክንያት ይጠነክራሉ፣ በእናንተ ምክንያት ይበረታሉ። ለምትመኙት ነገር ሁሉ የነሱ ውርቀት ፈጣሪ አግዟቸው ስኬት ይሆናል። በቃ አለቀ። ምንም ይሄኛውንም ምንም የሚያሰድበው ነገር የለም። ይችኛዋን ምንም የሚያሰድባት ነገርም ፈቲም ስጭ ተባለች። ፈዋድም ካሜራ ያስተባለ አለቀ ደቀቀ። እዩ ቪዲዮዎቻቸውን ሸር አርጉላቸው፣ ሰብስክራይብ አርጉላቸው። ቪዲዮዎቻቸውን እየገባቸው እዩላቸው። እስከ መቼ ድረስ በመጡ ቁጥር እኝኝኝኝኝ ብላችሁ ሀያ አራት ሰዓት ሀያ አራት ሰዓት፣ እናንተም ታማችሁ በዙሪያችሁ ያለም ሰው አስታማችሁ፣ እስከ መቼ ድረስ እንደዚህ ሆናችሁ ትቀጥላላችሁ? ቆይ እስኪ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 ካልተቸገሩን እንዴት ጣፋጭ ነበር በርገሩ ጠጓራይን አሞኝ ሁሌ ሲያስተኛኝ ይኸው መድኃኒቱ አኩል ላይ ገባኝ ምስርም ብትበላ፣ ዳጣውን ብትበላ አያምህም አይልጥህም ኪስህ ግን ከሞላ ፓፓዬ ብትጠጣ ወተቱን በጠጣ ይልጥሃል ጨጓራህን፣ ኪስ ገንዘብ ካጣ። ካላቱ ካልተቸገሩ እንዴት ይጣፈጣል በርገሩ። ካላቱ ካልተቸገሩ እንዴት ይጣፈጣል በርገሩ።